አየር ኃይልና መካናይዝድን በማዘመን ውጊያን በዘመናዊ የጦር መሳሪያና በውስን የሰው ኃይል የመጨረሻ አቅም የተገነባ መሆኑን የኢፌድሪ ጠቅላይ ሚኒስትርና የጦር ኃይሎች ጠቅላይ አዛዥ አብይ አህመድ ተናገሩ። ጠቅላይ ሚኒስትር አብይ አህመድ በአዋሽ አርባ ውጊያ የቴክኒክ ትምህርት ቤት በመገኘት በአየር ኃይልና በመካናይዝ ተቀናጅተው የተካሄደውን የጥምር ጦር ወታደራዊ ትርኢት ተመልክተዋል። እንዲሁም በቢሾፍቱ አየር ኃይል ዋና መምሪያ ተገኝተው በዝግጁነት ላይ የሚደረጉትን ማሻሻያዎች እንደጎበኙ ከጠቅላይ ሚኒስትር ጽሕፈት ቤት ያገኘነው መረጃ ያመለክታል። የተገኘው የሰላም ጅምር በሰራዊታችን የጀግንነት ተጋድለው የመጣ በመሆኑ ልንጠብቀው ይገባል ሲሉ የመከላከያ ሰራዊት ምክትል ኢታማዦር ሹም ጄኔራል አበባው ታደሰ ተናገሩ። ጄኔራሉ በምዕራብ እዝ በተዘጋጀው ፕሮግራም ላይ እንዳሉት ሰራዊቱ ጀነራሉ በምራብ ዝ በተዘጋጀው ፕሮግራም ላይ እንዳሉት ሰራዊቱ ለሀገሩ ክብርና ነጻነት ሲል መስዋዕትነት በመክፈል ህዝብና መንግስት የሰጡትን ተልዕኮ በመፈጸሙ የሚፈለገውን ሰላም ማምጣት ችሏል። ይህ ሰላም እንደ ሰው ብሎም እንደ ሰራዊት ተፈትኖና ዋጋ ከፍሎ በፈጸመው አኩሪ ተጋድሎ ያመጣ ነው። በመሆኑ በእጅጉ ልንጠብቀውና ለዘላቂ ሰላም ተግባራዊነት ቀድመን ልንሰለፍ ይገባል ነው ያሉት። መላው የመከላከያ ሰራዊታችን ለሀገሩ ሰላም ሲል በርካታ መሰናክሎችን አልፎ እዚህ መድረሱ ለቀጣይ የሀገራችን ሰላምና እድገት እውን መሆን ከፍተኛ አስተዋጽኦ አለው ማለታቸውን የመከላከያ ሰራዊት መረጃ ያመለክታል።